ይህ የባህር ዳር ከተማ ምክር ቤት የተለያዩ ሹመት ሰጠ። ለሁለት ቀናት ሲካሄድ የነበረው የባህር ዳር ከተማ ምክር ቤት አራተኛ ዙር ሰባተኛ ዓመት የሥራ ዘመን 29ኛ መደበኛ ጉባኤ በተለያዩ ሹመቶችን በመስጠት ትናንት ተጠናቋል። ይህ ምክር ቤቱ አፈ ጉባኤ የጨመረው ቋሚ ኮሚቴዎች ሰብሳቢዎች፣ እና የተለያዩ የሥራ ኃላፊዎች ሹመት አጽድቀዋል። በዚህ መሰረት አቶ ጌትነት እውነቱ የምክር ቤቱ አፈ ጉባኤ፣ አቶ ዘላለም ጌታውን የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ወይዘሮ ህይወት ወርቁ የህግና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ወይዘሮ መብራት የርሳው የሴቶችና ህጻናት እና ሰራተኛ ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ፣ ወይዘሮ አጸደ ምንዋገው የገንዘብ መምሪያ ኃላፊ፣ አቶ ኃይለማርያም ሸቴ የገቢዎች መምሪያ ኃላፊ፣ ዶክተር ሙሉአለም አቤ የትምህርት ቢሮው ኃላፊ፣ አቶ ታምራት አሻገ የመንግስት ኮሚኒኬሽን መምሪያ ኃላፊ ሁነው መሾማቸውን የከተማ አስተዳደሩ የኮሚኒኬሽን መምሪያ ያገኘው መረጃ ያመላክታል። በዓለም ላይ ደስተኛ ህዝብ ያላቸው አምስት ከተሞች። ኢንስቲቲዩሽን ፎር ኳሊቲ ላይፍ በሚል የሚጠራው የምርምር ተቋም ከሰሞኑ በዓለማችን ላይ የሚገኙ ደስተኛ ከተሞች ስም ዝርዝር ይፋ አድርጓል። የምርምር ተቋሙ ስድስት የመመዘኛ መስፈርቶችን ያስቀመጠ ሲሆን እነሱም አስተዳደርን፣ አካባቢን፣ ኢኮኖሚን፣ ጤናእና ሰላማዊ እንቅስቃሴን ያካትታል። በእነዚህ ስድስት መስፈርቶች በመጠቀም የከተሞቹ ነዋሪዎቹ ምን ያክል ደስተኞች እንደሆኑ መዝኗል። ሁለት መቶ ከተሞች ላይ ጥናቱ የተሰራ ሲሆን ከአንድ እስከ ሰላሳ አንድ ደረጃ የያዙትን ከተሞች ወርቃማ ከተሞች በሚል ስያሜ ተጠርተዋል። በእነዚህ አንደኝነት ደረጃ የያዘችው የዓለማችን ደስተኛ ከተማ የዴንማርኮ ኮፕ ሀገርን ስትሆን እሷም በመከተልም የሲውዘር ላንዷ የሲውዘር ላንዶ ዙሪክ፣ የሲንጋፖር ዋና ከተማ ሲንጋፖሬ ጋሜ ዴንማርክ አርሁስ፣ አሩሁስ በአምስተኛ ደረጃ ደግሞ የቤልጅየም አንትወርፕ ወርፕ ይገኙበታል። ከእነዚህ ጥናቶች ከተሳተፉ ሁለት መቶ ከተሞች የመጨረሻ ደረጃ ያዘችው ከተማ የክሮሻዋ ፕላን ነች። ዘገባው የቢቢሲ ነው። ይህ ምክር ቤቱ አባላት በፕላን ኢንተርናሽናል ኢትዮጵያ የተገነቡ ትምህርት ቤቶችን ጎበኙ። የህዝብ ተወካዮች ምክር ቤት እና አማራ ክልል ምክር ቤት ቋሚ ኮሚቴ በስሜን ወሎ ዞን ላሊበላ ከተማ ፕላን ኢንተርናሽናል ኢትዮጵያ የተገነቡ ትምህርት ቤቶችን ጎብኝተዋል። ፕላን ኢንተርናሽናል ኢትዮጵያ በኢትዮጵያ በድርቅና በግጭት የተጎዱ የተለያዩ አካባቢዎች ላይ ሰው ተኮር የልማት ተግባራት ላይ ትኩረት አድርጎ የሚሰራ ዓለም አቀፍ ድርጅት መሆኑን የድርጅቱ ኮሚኒኬሽን ኃላፊ ምስክር ገበየው ዶክተር አንስተዋል። ድርጅቱ በአማራ ክልል በዘጠኝ ዞኖች በጤና፣ በትምህርት፣ በውሃ፣ በምግብ ዋስትና በአስቸኳይ አደጋ ምላሽና የገቢ ማስገኛ ዘርፎች ላይ ትኩረት አድርጎ እየሰራ ነው ብለዋል። በተለይም የላሊበላና የአካባቢ የግጭት ምክንያት የወደሙ የትምህርት፣ የጤና፣ የመጥጥ ውሃና ሌሎች አገልግሎቶች ተቋማት በማደስ በመጠገንና በአዳዲስ መልክ በመገንባት የማህበረሰቡን ሁለንተናዊ አቅም የመገንባትና የማጠናከር ስራዎች እየሰራ መሆኑን ኃላፊው የገለጹት ድርጅቱ ተማሪዎች በሳይንስና ቴክኖሎጂ የበቁና የላቁ እንዲሆኑ አስፈላጊውን ድጋፍ እያደረገ መሆኑን የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድሜ ነው ወዳይ ተናግረዋል። በአካባቢው ተሰው ያሉ ስላለው ሰላም ተኮር በአካባቢው የተሰራ ስላለው ሰው ተኮር ልማቶችና ልማቶች ከንቲቦ አመስግነዋል ሲል የዘገሞ አሚኮ ነው። የቀድሞ አሜሪካ ፕሬዝዳንት ጆ ባይደን በፕሮስቴት ካንሰር መያዛቸው ተገለጸ። የ82 ዓመቱ የቀድሞ አሜሪካ ፕሬዝዳንት ጆ ባይደን በፕሮቴስት ካንሰር መያዛቸውና ህመሙ ወደ አጥንታ ጭምር እንደተሰራጨ እንደሆነም ነው የተገለጸው። ጆ ባይደን ቤተሰቦች በህክምና ባለሙ ከተሞች ጋር በመሆን በቂ የምርመራና ክትትል እንዲደረግላቸው የጣሩ መሆኑን ተሰምቷል። ዶናልድ ትራምፕ በበኩላቸው ይህን አሳዛኝ ዜና በመስማት ያዝኛለው ሲሉም ተደምጠዋል። ትራምፕ አክለውም ጆ ባይደንና ቤተሰቦች እንዲጠነክሩና ባይደንን በፍጥነት እንዲያገግሙ መልካም ምኞቴ ነው ማለታቸውን ፍራንስ ሃያ አራት ዘግቧል። የቀበና ወንዝ ዳርቻ ልማት በአዲስ አበባ ከተማ አስተዳደር እየተገነባ ከሚገኘ የቀበና ወንዝ ዳርቻ ልማት አካባቢ የሆነው ከጣሊያን ኤምባሲ ጀርባ እስከ ቤላ ድልድይ ያለው ፕሮጀክት ተጠናቋል። ፕሮጀክቱ 500 ሜትር ድልድይ ጨምሮ የተለያዩ ህብረተሰቡን ተጠቃሚ የሚያደርጉ አገልግሎቶች በውስጡ ይዟል። ቀበና ወንዝ ዳርቻ ከተሰሩ የልማት ስራዎች የአካል እንቅስቃሴ ማድረጊያ ቦታዎች፣ የልጆች መጫወቻ፣ ሰርግና የተለያዩ ዝግጅቶች የሚደረጉበት ቦታ እንዲሁም ካፌ ያካተተ ነው። ተንጠልጣይ ድልድይ ከቱሪስት መስህብነት በተጨማሪ የአካባቢው ነዋሪዎች ክረምት ላይ የነበረባቸውን የድህነት ስጋት ሙሉ በሙሉ ቀርፏል ነው የተባለው። በአዲስ አበባ ከሚሰሩ ሁለት የወንዝ ዳርቻዎች ልማቶች አንዱ የሆነው ይህ ፕሮጀክት ሳይለማ በፊት ሳይለማ በፊት ለደህንነት ስጋት የነበረና ላይን የማይስብና ብክለትን የሚስተዋልበት ነበር። ፕሮጀክቱ ስራዎች በፍጥነት ጀምሮ በማጠናቀቅ ጥሩ ተሞክሮ የተወስዶበታል የተባለ ሲሆን ሌሎቹ ቀሪ ስራዎችንም ክረምት ከመግባቱ በፊት እንዲጠናቀቁ ይጠበቅ እንደሚጠናቀቁ ይጠበቃል። ኢራንና አሜሪካ ዳግም ወደ ድርድር ኢራን ከአምስተኛ ጊዜ ከአሜሪካ ጋር በኒኩሌር ጉዳይ ልትነጋገር መሆኑን አሳወቀች። ኢራን ውጭ ጉዳይ ሚኒስትር አባስ አራግቼ በዋሽንግተንና ቴራን መካከል ቀጥተኛ ያልሆነ ድርድር በቅርቡ እንደሚጀምር ተነግሯል። አራግቼ ከኦማኑ የውጭ ጉዳይ ሚኒስትር በሰጡት ጋዜጣዊ መግለጫ አምስተኛው ድርድር የሚካሄድበት ቦታ በኦማን ይገለጻል አሉት። ኦባማን ከባለፈው ወር ጀምሮ ኢራንና አሜሪካን ማሸማገል እንደምትችል ይታወቃ በአስቸኳይ ስብሰባ ከአማኑ አቻቸው ጋር ማድረጋቸውና ጥሩ ውይይትም እንደነበር የተናገሩት አራግቼ በቀጠናዊ ጉዳዮች ላይና በሁለትዮሽ ግንኙነት ያተኮረ ቆይታቸው ገንቢ መሆኑን አክለውም ገልጸዋል። ባለፈው አርብ የሚካሄደው የፕሬዚዳንት ዶናልድ ትራምፕ ቴሄራን የዋሽንግተንና እቅድ የማጠበል ከሆነ የከፋ ነገር እንደሚገጥማት ነው መናገራቸው ይታወቃል። የቴህራን ባለስልጣን በበኩላቸው የትራምፕ ማስፈራሪያ እንደማይቀበሉት በተደጋጋሚ ሲናገሩ ተደምጠዋል። መረጃው አትና ዶል ዘግቧል።